አንቀጸ ስጋ ሲታዩ እጅግ ጠቢብ አባት ናቸው። መድረክ ላይ ሲወጡ ደግሞ ደብር ይሆናሉ። ከአንደበታቸው የሚወጣው ቃል እጅግ ጥበብን የተመላ ይመስላል። ህይወታቸው በጸሎት የተመላ ባህታዊ አባትም ጭምር ናቸው። ስለ ቅድስት ቤተ ክርስቲያን በብዙ ይታመማሉ። ህመማንም ለመናገር ማንንም አይፈሩም። በጎጥ በዘር የሚከፋፈለውን ይህን ከንቱን ትውልድ አብዝተው ይጠሉታል፣ እንዲሁም ይነቅፉታል። ከሰሞኑ በተነሳው አወዛጋቢ ጉዳይ ላይም ባሳዩት ተቃውሞና ቆራጥ አቋማቸው ብዙዎቻችን ተደመናል። እኛም ይህንን መሰረት አድርገን ብፁዕ አቡነ እንድርያስ ማን ናቸው የሚለውን ልናስደምጣችሁ፣ ልናስቃኛችሁ ወደድን። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችንም አራት አይና ሊቅ የሆኑትን የብፁሕ አቡነ እንድርያስን የህይወት ገጻቸውን ልናስደምጣችሁ ይዘንላችሁ ቀርበናል። ወደ ዝግጅታችን አለፍን። በመስቀል ላይ ያለችው ቅድስት ቤተ ክርስቲያናችን የመስቀል ጉዞ የመስቀሉ ነገር በፈተና የተሞላ ነውና በዚህም የፈተና ጉዞ ላይ ከቤተክርስቲያን ጋር አብረው የሚፈተኑ የሚታመሙ ብዙ ብፁዋን አባቶችና እንዲሁም ምእመናን እንደ አሸንፈልተዋል። ዛሬም በቆራጥነት የቀጠለው ቅድስት ቤተ ክርስቲያንን ከመከራ ለመጠበቅ የሚደረገው ተጋድሎ ከሳምንታቶች በፊት ተፈጥረው በነበሩት ለቤተክርስቲያን ክርስቲያን ዱብዳ ሆኖባት በነበረው ህዝበ ምእመኑንም በብዙ ያስጨነቀውና ያወዛገበው ጉዳይ በስፋት ተስተውሎ ነበር። ታዲያ ከዚህ መሃል የጽናታችን ምንጭ የጥንካሬያችን ማሳያ ሆነው ቤተ ክርስቲያንን በብዙ መርምረው ያወቁ ታላቅ ብፁዕ አባትን ተመለከትን። የቅድስት ቤተ ክርስቲያንን ህመም ህመማቸው አድርገው በብዙ ሲታገሉና ሲሞግቱ ሁሉም ከሁሉም ህዝበ ምዕመን ልብ ውስጥ ገብተዋል። እኚህ ብጹህ አባት ማን ናቸው? የአገልግሎት ህይወታቸውስ? አብረዋት የታመሙላት ቅድስት ቤተ ክርስቲያን በእሳቸው ልብ ውስጥ ምን አይነት ቦታ ነው ያላት? ብጹህ አቡነ እንድሪያስ አራት አይና ሊቅ የሆኑት ብፁህ አቡነ እንድሪያስ በጎንደር መንበረ መንግስት መድኃኔ ዓለም ከታላቁ ሊቀ ሊቃውንት መንክር መኮንን ወንበር ተምረው ነበር። እሳቸውን ሊቀ ሊቃውንት መንክር መኮንንን አክለውና መስለው የወጡት ታላቅ ብፁዕ አባት ናቸው። ብፁዕ አቡነ እንድርያስ ብፁዕነታቸው ብፁዕ አቡነ እንድርያስ የአራቱ ጉባኤ መምህርና ተጠያቂ ሊቅ በመሆናቸው በቅዱስ ሲኖዶስ ጉባኤ የሊቀ ሊቃውንት የበላይ ኃላፊ በመሆን ቅድስት ቤተ ክርስቲያንን በአሁኑ ሰዓት በብርቱ እያገለገሏት ይገኛሉ። ከዚህ ኃላፊነታቸው በፊትም የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ በመሆን በብርቱ አገልግለዋል። ከዚህም በኋላ በሀገረ ስብከቱና በቅዱስ ሲኖድ ውሳኔ መሰረት ነበር የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ መሆናቸውን ለቀው የሊቀ ሊቃውንት ጉባኤ የበላይ ጠባቂ የሆኑት። ብፁነታቸው አራት አይና ሊቅ ከመሆናቸው በተጨማሪ እውነትን ፊት ለፊት በመጋፈጥም ይታወቃሉ። ሐሰተኞችና ተረኞች፣ ሹማምንቶችና አማሳኞች ይህንን ባህሪያቸውን በብዙ አይወዱላቸውም። በዚህ ምክንያት ብፁእነታቸው በጠቅላይ ቤተ ክህነት ውስጥ የሚኖሩ ባህታዊ ናቸው እየተባለ ይነገርላቸዋል። እድል ሲያገኙ ከውቅያኖሱ እውቀታቸው እየጨለፉ በረሃውን ዓለም ያጠጡታል። ብፁእ አቡነ እንድርያስ ስለ ቅድስት ቤተ ክርስቲያን በብዙ ይሞግታሉ። በቤተ ክህነቱ ውስጥ ያለውን የእምነትና የፖለቲካ ጋብቻ አጥብቀው ይቃወሙታል። በግልጽም ይተቹታል። ነገር ግን የቤተ ክህነቱ ህመም በመንፈሳዊነታቸው ሲመረምሩት የማይድን ካንሰር ነው በማለት የቅድስት ቤተ ክርስቲያንን ህመሟንም ይገልጻሉ። እንደውም በአንድ ወቅት ይህን የቅድስት ቤተ ክርስቲያንን ህመም ማየት ከብዷቸው ሁሉን ነገር ትተው ገዳም ገብተው እንደነበርም ይነገራል። ከቅዱስ ሲኖዶስ ምዕላተ ጉባኤ ውጪም አዲስ አበባ ተገኝተው እንኳን አያውቁም ነበር። ነገሩ እንዲህ ነው። ብፁህ አቡነ እንድርያስ በአንድ ወቅት ሁሉን ነገር ትተው የቅዱስ ሲኖዶሱንም ስራ፣ እንዲሁም ሊቀ ጳጳስነታቸውን ትተው ወደ ገዳም መግባታቸው ተሰማ። ምክንያቱ ደግሞ ጠቅላይ ቤተ ክህነት እንደ ብፁህ አቡነ እንድርያስ እንደ ብፁነታቸው ላሉ አባቶች ከባድ የሆነ ቦታ እንደሆነ ይነገራል። የእነርሱ በእሳት ውስጥ መኖር ለቅድስት ቤተ ክርስቲያን አስፈላጊ ቢሆንም ብፁነታቸው ለረፍት ወይንም ለጸሎት ወጥተው ከሆነ መልካም ነው የሚሉ አስተያየቶች ይሰጣቸውም ነበር። ነገር ግን ብፁነታቸው ሁሉን ነገር ትተው የቅድስት ቤተ ክርስቲያንን መከራና ፈተና ላይም በማለት ትተው ወደ ገዳም ወደ በአታቸው ገብተው ነበር። ታዲያ በዚህም መሰረት ስለ ቅድስት ቤተ ክርስቲያን ስለ መከራዋ አምላክን በጸሎት እየጠየቁ ከቆዩ በኋላ ከጊዜያቶች ከወራቶች በኋላ ወደ ሊቀ ጳጳስነታቸው ተመልሰዋል። ብጹህ አቡነ እንድርያስ ብጹህ አቡነ እንድርያስ በጎጠኝነት በዘረኝነት ወይንም ደግሞ በቤተ ክርስቲያን ላይ የሚነገድ ንግድ ብዙም አይጥማቸውም ወይም ከነ ጭራሹም አይወዱም። ለዚህም በአንድ ወቅት እንዲህ በማለት ተናግረው ነበር ቤተ መነገጃ አይደለችም። ሌቦች ይውጡ፣ ጉበኞችም ይውጡ። ሰርተው የሚበሉ ብቻ በቅድስት ቤተ ክርስቲያን ይቀመጡ። በቅድስት ቤተ ክርስቲያን አውደልዳይ አይብዛ። በቅድስት ቤተ ክርስቲያን መኖር ያለበት ለቅድስት ቤተ ክርስቲያን የሚሰራ ብቻ ነው። በጎጥና በቋንቋ የምንመራው እስከ መቼ ድረስ ነው? በማለት ብፁነታቸው ተናግረው ነበር። በዚህም የተነሳ በህዝበ ምእመኑ ዘንድ ትልቅ ቦታን አግኝተዋል። በህዝበ ምዕመኑ ልብ ውስጥም ነግሰዋል። ነገር ግን በዚህ ብቻ አያበቁም፣ እንዲህ ይቀጥላሉ። ቢሮው የማን ነው? በጉቦ የገባው ማን ነው? ወንጌሉ የሚሰበከው ለማን ነው? የህዝበ ምዕመኑ ጉዳይ በእጅጉ ያሳስበኛል ይላሉ። ህዝቡ ተሰብኮ ተሰብኮ ከቅድስተ ቤተ ክርስቲያን ወጥቶ አልቋል። ጥያቄ ሲጎርፍ የሚመልስ መምህር የለም። በዚህ ዓለም ያልታመነ በእግዚአብሔር መንግስት ቦታ የለውምና ትምህርቱ ሁሉ የጆሮ ቀለብ ሆኖ ቀርቷል። የቅድስት ቤተ ክርስቲያንን መከራና ጉዳይ ከውስጥ ሆኖ ሲያዩት በእጅጉ የሚያስለቅስ ጉዳይ ነው በማለት ብፁነታቸው በቅድስት ቤተ ክርስቲያን ህመሟ ዙሪያ ያላቸውን ሀዘናቸውን ይገልጻሉ። ታዲያ ብፁነታቸው ይህንን ቆራጥ አቋማቸውን ቀጥለውበት እንዲህ በ እንዲህ በቁመተ ሥጋ ደክመውና እንዲህ በቁመተ ሥጋ ደክመውና በብዙ ተፈትነው እንኳን ዛሬም ለቅድስት ቤተ ክርስቲያን ጠበቃ መሆናቸውን አላቆሙም። ከሰሞኑ ከሰሞኑ ተፈጥሮ በነበረው አወዛጋቢ ጉዳይና ክስተቶች ላይ ብፁነታቸው የቅዱስ ሲኖዶሱን እንዲሁም የሊቃውንቱን ጉባኤ ዝምታ ሰብረው በብርቱ ተቃውሞ ድምፃቸውን አሰምተዋል። መቤታችን ቅድስት ድንግል ማርያም ቤዛ አይደለችም የሚለውን ትምህርት ብፁነታቸው በዝምታ ማለፍ አልወደዱም። የእመቤታችንን የቅድስት ድንግል ማርያም ነገረ ማርያምን ጠንቅቆ የሚያውቁ ታላቅ ሊቅ ናቸውና ዝምታቸውን ሰብረው እንዲህ ሲሉ ተናገሩ። ድንግል ማርያም ቤዛዊት አለም አትባልም የሚለው ስብከት ሕገወጥ ስብከት ነው። የቀድሞውን የድንበር ምልክት አታፋልሱ። ስርዓት ከተቃወሰ በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል። የቅድስት ቤተ ክርስቲያን ጉዳይ ሁሉንም ሊያሳስበው ይገባል። የሰማነው ይህ ታላቅ የሆነ ህገወጥ ስብከት ነው። ሳይረዱ መረዳት፣ ሳይማሩ ማስተማር በጣም ዋጋ የሚያስከፍል ጉዳይ ነው። አለመማር ይጎዳል። አለማወቅም ያስደነግጣል። ዲያብሎስ የበተነውን ዓለም እመቤታችን ቅድስት ድንግል ማርያም ነው የሰበሰበችው። ይህ ከሰሞኑ የሰማነው አስተምህሮ ዓለምን አስደንግጧል፣ ዓለምንም አሸብሯል። እኛም በእጅጉ አዝነናል። እመቤታችን ማርያም ቤዛዊተ ዓለም አትባልም ማለት ህገ ወጥ ስብከት ከቅድስት ቤተ ክርስቲያን ቀኖናና አስተምሮ በእጅጉ የወጣ ነው፣ መስመር የሌለው ለቅድስት ቤተ ክርስቲያንም ሆነ ለመላው ኢትዮጵያዊ ተነግሮ የማያልቅ ትልቅ ትልቅ የሆነ ዋጋ የሚያስከፍል አስተምሮ ነው በማለት ብፁዕ አቡነ እንድርያስ ታላቅ የሆነ ተቃውሟቸውን እንዲሁም መራር የሆነ እውነታቸውን ተናግረዋል። ታዲያ ብፁነታቸው በአሁኑ ሰዓት የቅድስት ቤተ ክርስቲያናችን የሊቃውንት ጉባኤ ዋና ሰብሳቢ፣ የበላይ ጠባቂ በመሆን ቅድስት ቤተ ክርስቲያንን እንዲሁም ሊቃውንቱን በእጅጉ የሚጠብቁልን ታላቅ ሊቅና ታላቅ አባት ናቸው፣ ብፁህ አቡነ እንድርያስ። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በብፁዕ አቡነ እንድርያስ የህይወት ገጻቸው ላይ ያዝንላችሁ መረጃ ይህንን ይመስላል። ዝግጅታችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ያድርጉልን እያልን በትትና እየጠየቅን ይህንን የዛሬውን ዝግጅታችንን በዚህ ቋጨን። ለእናንተም ሰናይ ጊዜ